እንግዲህ ሜላት ወንጀለኛ እንደሆነች ነው ፍርዱ፣ የጊዜው የተፈረደባት እስካሁን አላጣሩም። ነገር ግን ባለፈው ይህን ፖሊሶች የፖሊስ ለዛ የላቸውም እና እባካችሁ ፖሊሶች ይቀየሩ የሚል ብዙ ሰው ድምጽ ነበረ። ነገር ግን ያው ማንም ሊሰማ አልቻለም ማለት ነው። ነገራችን ላይ ያው ከዚህ በፊት ሀገራችን መንግስት ምን ብሎ ነበረ? ሰናጣራ ሰው እናስርም አጣርተን ነው ወንጀለኛ መሆኑን ሲሆን እናስራለን ብለን ነበረ። እንግዲህ ያው መንግስታችን ብሎ ነበር። ነገር ግን አሁን ያው ሜላት እሷን እንግዲህ ያልገደደች አተንባዮች እንደሚታወቀው እንግዲህ እነሱም ደግሞ ያው ለምን እንደዚህ ያልሽ ካላችሁ፣ ያው ሳድ ወንጀለኛ ወንጀለኛ አይደለም የምትባለው ያው ይያዛል እንግዲህ ከተያዘ በኋላ ደግሞ ከኋላ ደግሞ ወንጀል ያው የለበትም ተብሎ ይለቀቃል ብዙ ሰው ማለት ነው። ስለዚህ ግን ገዛ ከሆነ መጀመሪያ ለምንድን ነው ወንጀለኛ ሰው መሆኑን አረጋግጠን የምናስረው ያለው መንግስታችን የሚለው ፊት ለፊት ይመጣብኝ ማለት ነው። ስለዚህ አሁን ሜላት እንግዲህ እንደምናቀው ባዩሽን አይደለም የገደለቻ ያው የገደላ ደግሞ ያስገድላት በቃሉ ነው ማለት ነው። ስለዚህ አሁን የሰውዬን ማንም የሚያውቀው ለመሆናት ለመናገር ያው ከሷ ጀርባ ሆነው አብረው ሲሰሩ ነበሩ። ፊት ለፊት የምትወጣው እሷ ስለሆነች ያው በአንድ ጊዜም የሆነ ፊት ለፊት ላይ አትጋጩ፣ ወይም ደግሞ ፊት ለፊት ድቅን አትበሉ። የመጀመሪያው አደጋ ናቸው እና ከጀርባ ያሉ ሰዎች ራሳቸውም እየጠበቁ ማንነታቸውም ሳይታወቅ እንግዲህ የሚተርፉ እንደዚ አይነት ሰዎች ናቸው። ነገር ግን በሂደት እነሱ መጋለጣቸው ስለማይቀር ግን እናንተ ደግሞ ፊት ለፊት የምትወጡ ቀደም ቀደም አትበሉ የሚባለው ለዚህ ነው ማለት ነው። ሰላም አሌኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና ተከብራችሁ ጀንብ ሰዎች እንዴት ናችሁ? ሰላም ናችሁ ወይ? ጠፍተናል። እንግዲህ እየጠፋን ነው፣ እየጠፋን እንመጣለን፣ መተንም እንጠፋለን። በአንዳንድ በቴክኒክ ችግርና አንዳንድ በቃ እንደዛ በረሶ እንግዲህ ማይ መቻች ማደል ለዛ ትረዳላችሁ። ለዛ ነው የምንጠፋ። እንግዲህ እነ ሃናም ሜላተም እያበለጡን እንገኛለን። ግን በምኑ ሁኔታ ውስጥ ሆነን እነዚህ የደረሱ ምን ላይ ናቸው? ምንስ እያስተማሩ ነው? ምንስ እየለቀቁ ነው? የሚለውን ያው እንከታተላለን ማለት ነው። እዚ ጋር ቪዲዮ ባን መጣም ያው እናያለን። ያለው ነገር እንግዲህ የወንጀለኛ ተብላለች ለጊዜው። ነገር ግን ገና መረጃ እናሰባስባለን የሚለው ናቸው እንደው ፖሊሶቹ። የጨዋታም ድምቀት እንግዲህ የትምህርቱም ወይም ደግሞ ያለው የምትለቁትም ሲሆን የተመልካችም ተመልካችም እነሱ ላይ ብዙ ቅሬታ ያቀረበ ነው እና ፖሊሶቹ ብትቀይሯቸው፣ ይሄን ነገር ምንም እየሰሩት አይደለም ማለት ነው። ስለዚህ አሁን ደግሞ ከኋላ አዳዲስ የሚመጡ አሉ። ዛሬ ማየሩ መጡት ማለት ነው። ግን እንደዛ ማለት ማለቴ፣ መጀመሪያ የነበሩ ይሄ አክተሮች ብቻ ቢሆኑ ከኋላ የሚመጡትን ትንሽ ምን እየተገባቡ እኛ ምን እየተገባባናቸው አይደለም። እነሱም እየተገባ ነው። አሁን ለምሳሌ የባዮሽ ባል መጣ አሁን በዚህ ጋር ምንድን ነው የምንማረው? ነው ምንድን ነው የምንማረው? እሺ አሁን ምንድን ነው ከሰከራም ሰውዬ ጋር ሚስቱ ራሱ መሞቷን ያላስተነገጠው እንኳን ሞተች የሚል እንደዚህ። እኔ ምንም ያው ላይ ሁሌ ምስላችው ያው አንዳንድ የምንወስደው ነገር አለ ነው። ብዙ ሰውዬ ምንድን ነው የምትውለው እንግዲህ ምንድን ነው የተባለው? ብር ይወዳል ሰውዬውን። የብር ከተባለ እንግዲህ እኔ ነኝ የቀጠርኳት ማለት አለበት ወይም ደግሞ ብር ከተገኘ ይላል ነው አሁን የባዮሽ ና ባዮሹ በጣም መልካም ሰው ናቸው። ነ ለመናገር ሀቀኛ ማለት ሜላት ሶሪ ያው ሜላት የባዩሹ ባል ብር ካገኘ እንደዚህ አይነት ሰዎች ናቸው ያስቸገሩ ማለት ነው። በእርግጠኝነት የህን አባት የሆነ ነገር ቢሰጠው ማለት ነው ሜላት ከዛ እስር ቤት እንደምትወጣ ባለ ሙሉ ተስፋ አለኝ። መስፍን የሆነ ነገር በቃ ይሄው ነገር ያዝበት ቢለው እኔ ነኝ የገደልኳት ብቻ በልቤል በእርግጠኝነት ይላል ሰውየው ማለት ነው። ካለው እንትን ማለት ነው ከመጠጡ መጠጭ መጠጥ ነገር ከተሰጠው እንደዚህ አይነት ሰዎች የሰውን ህይወት የሚያጠፉ ሰዎች ሞልቷል። ስለዚህ በዚህ ምንድን ነው የምንማረው? አሁ የገንዘብ ካለ ቤተሰቡም ባለቤቱም ይሸጣል ወይስ ቤተሰቡ ይገድላል ነው። እዚህ ጋ ምን ባዮሽ ባሉ ከመጣበት አካባቢ ወይም ደግሞ ቦታ ወይም ደግሞ ያን ፓርት አልተመሸኘ ምክንያቱም ምንድን ነው የምንማርበት ነው። ባይሆን ከሱ ይልቅ ባዩ የማነች የሜላትን ሀሳብ በጣም ደግፏለሁ። እና የብር ሲል ሰውየው የማይድ ፈነቅለው ደንገድ የለም ይሄንን አድርግ ከተባለ እያደርጋል። ነገር ግን መስፍኔ ባከን ይሄን ነገር ስለ ብር ነገር እንዳታረሳለችው ነገር ተመችቶኛል። ምክንያቱም ከደ ሆኖ ይዘገያል እንጂ ሀቅ መውጣቱን አይቀርም። የሜላትም ሀቅ ይወጣላታል። ነገር ግን ይህን ነገር በብር ከሆነ እንደገና የባሰ ይሁን መቀመቅ ነው የምትገባው። ምክንያቱም አስላል አደረገችው ይህን ሰው የብሩ ብሎ ታደርገ መስፍን ነገር ሊያደርገው ይችላል፣ ብር ከፍሎ ብቻ ሜላድ ከዛ እስር ቤት እንድትወጣ ነው። መስፍን እንደዛ ማድረግ የለበትም። እሷ መቆየት ያለበት እውነታውን ሲቆይ እውነታው ስለሚወጣ ማለት ነው። ስለዚህ እንደዚህ እንደዚህ ነገር መታደርጉ የተሻለ ነው። ሌላ ደግሞ ያው የሃናና እንግዲህ

እሷ ሰ የምናውቃት እንግዲህ ካስ ቀረው ማለት ነው። ስለዚህ ብዙ ችግርና መከራ አብረው ያሳለፉ ከሷ ጋ ሲርበው የራበሽ ብታለቅ መስዋዕት መስዋዕት ከፍሏል። ይሄ ነገር ሳይገባ ተቀርተው አይደለም። እውነት ለመናገር አንድ ሰው በቁሳቁስ ልትቀይሩት አይቻልም። ስለዚህ ዋናው ያው የውስጡ መቆሸሽ የውስጡ ንጽሕና የላዩ መቆሸሽ ሳይሆን የልብ ንጽሕና ነው ብሏል። አዎ አንተ ላይ ማልቆሸሽ ግን ልብህን ንጹህ ምስኪን በቃ ጥሩ አፍቃሪነት ማለት ነው። ግን እሷ ግን አልወደደችም። እንግዲህ ምንም ማድረግ አይቻልም። በሌላ ነው ትምህርች ውስጥ አዲሱ ነው ያው ፊት ለፊቱም እንደምታዩት ነው። ከውስጡ አይታወቅም፣ የመኑ ውስጥ አይታወቅም። እና እሷ እንደው ያው የማረካት ያው ፊዚካሉ መልኩ ምናምን ነው። ግን የገረመኝ አንድ ሰው ሳታውቁት እንደዚህ ብቻ ትመቸው እንዴት ነው የምታምሉት? ነው እዚህ ነገርም የሆነ ነገር ይያዙልኝ ለምሳሌ ያሴር ብዙ ጊዜ ነው የምታውቀው፣ ከእሷ ጋር በውስጡ አንድ ሰው አብሯቸው ሲቆይ በተለይ ደግሞ መከራም ደስታም ሁሉም ነገር እንትናለ ሰው እንግዲህ ያው በቀላሉ ታውቁት አላቸው። ውስጡም ደስ ማለት ነው። ምክንያቱም ከእናንተ መጥፎም ጥሩም ሁሉም አሳልፏል። ከእናንተ ውሎ አድሯል፣ ውሎም ከእናንተ ጋር አንት ብሏል፣ ችግራችሁን ተካፍሏቸዋል። እና እነዚያ ሰዎች ደንብ ነው የምታውቁት ማለት ነው ምናልባት ሊሆን ይችላል ሊያምር ይችላል። በዚህ በዚህ ሳይሆን ሰውን የሚወደደው የሚከበረው ው በማንነቱ በውስጡ ባለው ነገር ነው። ስለዚህ እንደ አስረስ ነው ማነው አሁናችን እሱን ማርኮሻል ማለት ነው። ግን ይ ሰው እየታቂው ትላንት ነው ያወቅሽ። ስለዚህ ከወቁት ካላወቁት ሰይጣን ያወቁት ሰይጣን ይሻላል ለሚባለው ለዚህ ነው ሶ ይሄ ነገር እንደው እባክሽ እባክሽ ማለት ፈልጋለሁ። ማነች ማነበርሽ ሃና ማለት ነው ስምሽ፣ ምጠቶብኛል በነገራችን ላይ። ሌላ ደግሞ ሰላምን እንግዲህ የባዩሽ በልኮደ ወራች ያው በብር ለማስቀየር ይመስለኛል። ይሄ ነገርም ባትጀምሪው የተሻለ ነው ብዬ አምናለው። ምክንያቱም በዛ ነገር መደረግ ስለሌለበት ማለት ነው። እስከ መቼ ነው? እናትሽ መውጣቷ ስለማይቀር፣ ይህን ሰውዬ በብር እንዳት ገዢ፣ ሰላም ለማለት ፈልጋለሁ። እውነት ትመነምናለች እንጂ አትበጠስም ይባላል። ስለዚህ እናተሽ መውጣቷ ስለማይቀር በጉቡን በምንም ማድረጋሽ ይህን ሰውዬ ብር ከፍለሽ እንደዚህ እንዳታደርጊ ሰላምን፣ ይሄ ነገር ያው እባክሽ እባክሽ ማለት ነው። ሌላ ደግሞ ያው የሀኔና የሰላምን ያው እህትነት ለማረጋገጥ ወይ ደግሞ ቼክ ለማድረግ አንዷ ሰገት ይመጣለች ማለት ነው። የያሴርን የድሮ ፍቅረኛው ነው ወይስ የአሁኑ ልበላቅ ማለት ነው። አንዳንዴ ከሳታውቁት በሰው ሕይወት ጥልቅ ብላቸው ምትገቡት ጥሩ አይደለም እና ባለፈው እንደምታዩት የሃናን እንዲገላ ተሳስታ ነበረ። ነገር ግን ልጁ ቀረብኝ ቅር እኔ ሰውን አላጠፋም ሰው ህይወት ብሎ እንግዲህ አይተነዋል ማለት ነው። አሁን ደግሞ ምን አስበ አስበብ እንደመጣች ባንታወቀም ምክንያት አድርጋ እናታቸው መታሰሮራቃ በዛ ለመጠየቅ አሳስባ መታ የሃናና የሰላምን ማንነት ያው ማወቅ ፈለገች። ስለዚህ ሀና አባቷን መጠይቀው መሄዷን እንዴት ነው? የሀና ግል አባት የሚኖራው ወይም ደግሞ በአባት ነው ወይ ስምኖ ብናት ነው ጭራስ እህቴ አማሞች ናቸው ምናምን ናቸው በሚል በሰው ህይወት ላይ ክርት ብላቸው ያደጉ ምን አገባሽ፣ ምን ያገባሽ። ስለዚህ አሁን አንቺ ራስሽ ስትፈርሽ ነው ምናየሽ። ና እባክሽን፣ በሁለቱ ሌላ ነገር ሌላ ተኩሳት አትፍጠሪ። እና ሰው ተዋውቆ ተቻችሎ ነው የማታቂ ነገር ካለ በግል ጠይቂ። ስለዚህ አሁን እነሱን ለማጋለጥ ያው የቋም እንትን እየሸኮርሽ ነው፣ እና ይሄን መቼም አይሆንልሽም ለማለት ያህል ነው። በተረፈ ግን ያው ሜላት ወታ ተሽሏት ምሽሏት ብቻ ሳይሆን ከዛ ወንጀል ነጻነች፣ የምበልቀን ለናፈቀን በእርግጥም ይዘገያል እንጂ ነጻነች። ምክንያቱም እሷ ስላልገጠለቻት ለማለት ያህል ነው። እንግዲህ ጠፍትላን እንመጣለን። ሰላማችሁ ይብዛ። ባይ ባይ